ሄሎ ሰላም አለይኩም የሙእሚኖች መንደር ውጤቱ የውስጥ ደስታ ፈጥሮልኛል። እንደገና ኢማኖም ጠንካራ አድርጎልኛል። ሌላው ነገር አልፎ አልፎ እንትን ከመምጣት በስተቀር ያቺ ለሊት በህል ስ ስ አልፋ አልፋ ስለምትመጣ ነው እንጂ በሌላውስ የውስጥ ደስታ እርካታ አግኝቻለሁ። እንደገና ኢማኑም እየጠነከረ ልጅ ነው አልሐምዱሊላህ። ለውቶ ይሄ ነው። የአይኑንም ጉዳይ ከዚህ በፊትም ሂንዲ ሄጄ ኦፐሬሽን አድርጌ ነው የመጣሁት። ሌንስና ኮርኒያ ቀይሬ ነው የመጣሁት። እስ እሳም ህክምና ሰበብ ነው አላህ በቃ የማናንም የዛህረንም አላህ ይከፈትልን ይከፈትልህ ብላችሁ ዱዓ አድርጉልኝ። ሁለተኛ ደግሞ አንድ ገንዘብ ከጅ ላይ ወጥቷል ብዬ ነበር። እሱም ምን እንደዛ ነው አሎ ሁሉንም ነገር እንትና አድርግልኝ እስቲ ይሄ ይሄ ዱዓ እንትና አድርጉልኝ። ዞሮ ዋና ነጥቡ ይወሰድ እርካታ አግኝቻለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ